በዛን ጊዜ በእኔ ትንሽነት እድገት ላይ የማይታወቅ ነገር ቢኖር ለምሳሌ ሶስት አምጪ ነገሮችና ሲጋራ በጭራሽ አይታወቅም። ሲጋራ ይዘው ካየን ዘመነኞች ናቸው እንላለን። እንደው ስለ ሙዚቃ እያነሳሁ ነበረና፣ የሚወዱት ሙዚቃ በዛን ወቅት አሁን ድረስ የሚያንጎራጉሩት ሙዚቃ ካለ ቢነግሩኝ ደስ ይለኛል። ለማንጎራጎር ድምፅም የለኝ ኮሮ ድምፅ ላለኝ ነገር ግን በጊዜው የነበሩትን ሙዚቀኞች እንወዳቸዋለን። በኋላ ላይ ነው በግንባር የሚያየዋቸው። ለምሳሌ እነ ጥላሁን ገሰሰ እዚሁ ጃንሜዳ አካባቢ የነበሩ ስለሆኑ ከዛ ከፈረንሳይ ድልይ በላይ እዚያ ኖረው እዚህ ቁር ዘበኛ የዛፉ ዝና ነበር። እነሱን በሬዲዮ እንሰማለን። እነ ብዙነሽ በቀለ አሉ፣ እነ ሂሩት በቀለ የነበሩ ከነሱ ደግሞ ከፍ ያሉት እነ አሰፋ አባተ አይነቶቹ በጣም የሚገርም ድምፅ ያላቸው እነሱ ነሱ በጣም አሁንም ድረስ ድምፃቸው ይመስጠኛል። ሰላም ጤና ይስጥልኝ የተወደዳችሁ አድማጮቻችን፣ እንደምናላችሁ እንደተለመደው ዛሬም እንግዳ ይዘንላችሁ መተናል። እንግዳችን ፕሮፌሰር መስፍን አርዓያ ናቸው። ፕሮፌሰር መስፍን አርዓያ እንግዲህ በተለይም ደግሞ በሕክምናው ዘርፍ ታላቅ አስተዋጽኦ ያበረከቱ ናቸው። የተለያዩ ማህበራትን ተቋማትን በመምራት እንዲሁም ደግሞ ማህበራትን በመመስረት በተለያዩ መስኮች ያገለገሉ ናቸው። በሀገራችን የሕክምና ዘርፍም በተለያዩ አካባቢዎች የተንቀሳቅሰው አገልግለዋል። ከእሳቸው ጋር ቆይታ እናደርጋለን፣ አብራችሁን ቆዩ። ፕሮፌሰር ቆይታ ለማድረግ ፍቃድ ስለሆነ እጅግ አድርጌ አመሰግናለሁ። እኔም እንዲህ ገጽ ለገጽ መተዋወቅ በጣም ደስ ብሎኛል። እንኳን ደህና መጣሽ። እንኳን ደህና ቆዩኝ። እንግዲህ ስንቀጣጠር ማለዳ ሁለት ሰዓት መድረስ አለብሽ ካልደረስሽ አታገኝኝም እያሉ ነበር እና እንደው የሰዓት አጠቃቀሙት ምን ይመስላል? እስኪ ስለ ማለዳ መነሳት በተለይ ደግሞ ለጤና ያለው ፋይዳ ማልዶ ቀደም ብሎ መተኛትና ማልዶ መነሳት በጣም ጥሩ ነው፣ በጣም ጤናማ ነው። ማለት እንግዲህ ብዙ እንደሚባለው በአማካይ ሰዎች ከስድስት እስከ ስምንት ሰዓት ይተኛሉ። በጣም ብዙ ከተኙ ትንሽ በዚው ዘጠኝ ሰዓት አስር ሰዓት ሊሆን ይችላል፣ ግን በአማካይ ሰዎች ስምንት ሰዓት አካባቢ ይተኛሉ እና በጊዜ ተኝቶ በጊዜ መንቃት ለብዙ ነገር ይጠቅማል። አንደኛ ንጽ አየር በጠዋት ቶሎ ለማግኘት እና ራስን በሚገባ ዘገጃጅቶ በዛን ጊዜ እንቅስቃሴዎች ቢደረግ ለጤና በጣም ይጠቅማል። በተለይ ደግሞ ለእኛ እዚህ ትልልቅ ከተማ ውስጥ ላለ ሰዎች ደግሞ ወደ ስራችን ቶሎ ለመድረስ እና የትራፊክ የመኪና ትርምሱ ከመብዛቱ በፊት የተማሪዎች ወደ ትምህርት ቤት መግቢያ ከመድረሱ በፊት ቀደም ብሎ መውጣቱ በጣም ይጠቅማል እና በጊዜ ደግሞ ቢሮ ገብቶ አንዳንድ የጽሁፍ ስራዎች በዚህ ዘመን ደግሞ ኢሜል የሚባል አለ ያንን መልእክት ጨራርሶ ሁለት ሰዓት ላይ ሁለት ሰዓት ተኩል ላይ ደግሞ ለመደበኛ ስራ ዝግጁ መሆኑ ራስን በጣም ጤናማ ያደርጋል። እና ማለዳ ጥሩ ነገር ነው። እና ሁለት ሰዓት ድረሽ ብዬሽ ነበር። አንቺ ደግሞ ጭራሽ ቀድመሽኝ እዚሁ ያደርሽ በሚመስል መልኩ ቀደም ብለሽ ተገኝተሻል። ስለዚህ አንቺ ንቁ ነሽ ማለት ነው። አባቶቻችን የማታ ማምሸት፣ ማገዶ መፍጨት፣ የጠዋት መኝታ የችጋር ቦታ ይሉ ነበር። እውነታቸውን ምን እነሱ ማገዶ ስለሚጠቀሙ ብዙ አመሹ ቁጥር ብዙ ማገዶ ያልቅባቸዋል በዚህ በጊዜ ተኝተው በጠዋት በሌሊት ይነሳሉ በተለይ ደግሞ እናቶች የገጠር እናቶች በሌሊት ተነስተው ብዙ ስራዎች አሏቸው ይፈጫሉ አሁን እንኳን ይቀራል ይመስላል እኛ እንግዲህ በታሪክም በንባብ የምንናቀው ፈጭተው ብለው ከብቶች አገናኝተው ለልጆቻቸው ለባላቸው ቁርሰ ዘጋጅተው ከዛ እንግዲህ ቀንበሩንም ወይም ወፈሩን ተሸክሞ መሄድ አለባቸው እና እናቶች አብዛኛውን ስራ የሚጨርሱት እስከ ንጋቱን ድረስ ባለው ሰዓት ነው። እንግዲህ እች ሀገር ወይም ደግሞ እች አለም በአጠቃላይ ለወንዶች ታደላለች እና ወንዶች መደበኛ የሚመስል ስራቸው የሚሰሩ፣ ሴቶች ደግሞ ከመደበኛ ውጭ የሚሰሯቸው በጣም ብዙ ስራዎች አሉ። እጅግ ማልደው ይነሳሉ፣ እጅግ ዘግተው የሚጠኙት ደግሞ እነሱ ናቸው። የገጠሮቹን እናቶች ለመዘከር ብዬ ነው የምመነሰው። 1946 አካባቢ ነው የተወለዱት። አዲስ አበባ እንግዲህ በጊዜ ሂደት ነው እዛ የደረሰችው እያደገች እያደገች። እና እንደው ያኔ አራዳ ምን ትመስል ነበር? አዲስ አበባ ሸቀ ምን ትመስል ነበር? ምክንያቱም እርስዎ ብዙ ትዝታ አለት። የፒያሳ፣ የሀብተ ጊዮርጊስ፣ የቀበና ትዝታ አለ። ያኔ እንግዲህ ቀበና ይጓኝበት ነበር። አሁን ምንም እንኳን እንደዚህ ቢሆንም እስኪ እንደው ትዝታውን ያጫውትኝ። እኔ ትዝታ ከተጀመረ መዝ መዋልሽ ነው። እና እንግዲህ ሌሎችም ስራዎች ስላሉ እንጨርሰዋለን ብዬ አላስብም። እኔ አገሬ ቀበና ነው። ቀበና ማለት አሁን ቅርብ፣ እንደ አጋጣሚ ሆነ እዛው አካባቢ ነው አሁንም እየሰራ ያለሁትና ስለዚህ፣ ወንዙን ስትሻገሪ ፈረንሳይ ለጋ ሲሆን ስትሻገሪ፣ ወደ ላይ ስትወጪ እንግዲህ ቀበና ይባላል። ይሄ ተረተሩን ይዞ እስከ የካ ድረስ የሚሄድ ነው ወንዙ ወንዞ ነው ቀበናና። ቀበና ማለት እንደገባኝ ከሆነ ቀዝቃዛ ማለት ነው። ስለዚህ ቀዝቀዝ ያለ ቦታ ነው፣ በርግጥ ደጋ ነው ማለት ነው እና እኔ ያደግኩበት አካባቢ ቀበና አቦ አካባቢ ነው። እንግዲህ ስለዚህ ቀበና አቦ ነው ማድገቴ። እዚያ ይሄ ከፈረንሳይ ድልድይ በላይ ያለው የከተማችን ክፍል የሚገርም ነው። ሁሉንም ብሄረሰቦች ያቀፈ፣ ትልልቆቹ የድሮቹ ራሶች፣ ደጃዝማቾች እዛ አካባቢ ስለነበሩ በዙሪያቸው የራሳቸው ሰዎች ነበሩ። የትግራዩ ገዢ የነበሩት የራስዩም ልጅ የራስ መንገሻ ቤት ነው። የራስዩም ቤት እዛ አካባቢ ስላለ ትግራይ ሰዎች አሉ ከዚሁ ከሸዋም በጣም በአጠቃላይ ወሎም ጎጃምን ጨምሮ ሁሉም የአማራ በኋላ ላይ ብሄር የሚባሉት አሉ። በኋላ ላይ ብላ ለምክንያት አይደለም። የደቡብ ህዝቦች የተለያዩ የህብረተሰብ ክፍሎች ብሄረሰቦች አሉ። ብቻ ምን አለፋሽ ሁሉም ብሔርና ብሄረሰቦች የሚወከሉበት አካባቢ ነው። አካባቢው ትንሽ ከፍ ካልሽ የኦሮሞ ገበሬዎች ያሉበት ነው፣ እዛ የሚያርሱበትና የሚኖሩበት ነው። ስለዚህ ኦሮሞ፣ አማራው፣ ትግሬው ሁሉም ብሄረሰቦች አሁን ብሄረሰቦች ብለን ብሄሮች ብለን እንጠራቸው ሁሉ እዛ አካባቢ አሉ። ያ አንዱ ነው። ሁለተኛ ለአዲስ አበባ ለቀድሞ ዋና ከተማው እምብርቱ ለስድስት ኪሎ ቅርብ ስለሆነ ደግሞ የመንግስት ሰራተኞች በብዛት አሉ። እዚሁ አካባቢ ማተሚያ ቤት ብርሃንና ሰላም ስላለ የብርሃንና ሰላም ሰራተኞች አሉ። የክቡር ዘበኛ ዋናው ማዕከል እዛው ስለሆነ ወታደሮች በብዛት አሉ። የቤተክርስቲያን ሰዎች ብዙ ቤተክርስቲያኖች አሉ፣ አቦ ኢየሱስ፣ ሌሎችም አሁንማ በጣም ስል ስለዚህ፣ የቤተክርስቲያን ሰዎች አሉ። በአጠቃላይ ምናለፋሽ አርሶአደር፣ ወታደር፣ የቢሮ ሰራተኛ፣ ሁሉም የህብረተሰብ ክፍል ያለበት ሁሉም ብሔረሰብ በየደረጃው የተወከለበት ክፍል ነውና ሁሉም ተሳስቦ አንድ በሚመስል መልኩ የኖርንበት አካባቢ ነው። ከዚያ ጋር በተያያዘ ደግሞ በሂደት ደግሞ ስፖርተኞች ፈለቁ እዛው ላይ የሙዚቃ ሰዎች ፈለቁ። ትልልቆቹ አንቱ የሚባሉት ስማቸው የሚጠራው ሯጮቹ ከዛው ትልልቆቹ እዛው ተገኙ፣ ጋዜጠኞቹ እዛው ተገኙ፣ የጥበብ ሰዎች እዛ ተገኙ። መጨረሻ ላይ ደግሞ እንደምንሰማው ፖለቲከኞቹም ከዛው መገኘት ጀመሩ። ስለዚህ ይሄ የሚያሳይሽ ምንድነው ይሄ ጣሊያኖች ፒኮሎ ኢትዮጵያ ወይም ትንሹ ኢትዮጵያ የሚሉት ሰፈር ነበረ ብዬ ብናገር በጭራሽ ማንጋንን አደለም። እና እንግዲህ እዛን ያደግኩት እዛ ሳድግ፣ በቤተ ክህነት አካባቢ ያሉ ሰዎች፣ ደብተራዎቹ፣ ዲያቆኖቹ ብዙ እውቀት ይሰጡኝ ነበረ። በትንሽነት የከነሱ ጋር ከክስቶች ልጆች ከቤተሰቦች ጋር ሳድግ፣ ከቆቶች ልጆች ከመሳሰሉት ጋር ሳድግ፣ ብዙ እውቀት አገኝ ነበር። በተጨማሪ ደግሞ ከአሁን ገጠር ከሚባለ ወይም ደግሞ ከከተማዎች ካሉት ቦታዎች የሚመጡ ዘመዶቻችን ደግሞ ሲጨመሩ የገጠሩን ሕይወት እንዳውቅ አደረጉኝ። ገጠር ሕይወት ምን ይመስላል ልክ እኔም ከገጠር የመጣው እስኪመስለኝ ድረስ የገጠሩን ሕይወት አኗኗር በሚገባ እንዲገናዘብ አስቻለኝ። ስለዚህ እዚያው ደግሞ በጊዜው እዛው አካባቢ ትምህርት ቤት የለም። ስለዚህ ቄስ ትምህርት ቤት ተጨርሶ ወደ አዲስ አበባ መውጣት ያስፈልጋል። ምን ማለት ነው? ከዛው ከቀበና ከሰፈሩ አንድ ወንዝ የፈረንሳይን ድልድይ ተሻግሮ ስድስት ኪሎ ይመጣል። እዛ መካነ ኢየሱስ ትምህርት ቤት ጀመርኩ። ዳግማዊ ምኒልክ ትምህርት ቤት የመጀመሪያና ሁለተኛ ደረጃ ትምህርት ናጠራቀቅኩ። እዛው ሰፈር ደግሞ ቀዳማዊ ኃይለስላሴ ዩኒቨርሲቲ ገባሁ። እንግዲህ እስከዛ ድረስ ብዙውን ነገር በዚህ አካባቢ ስለጨረስኩ እንግዲህ አዲስ አበባ ለእኔ ብዙ ትዝታ አላት። ትንሽ ከፍ ስል ደግሞ ማለት እንደው መንገድን ስቀጥል አራት ኪሎን ስናልፍ ደግሞ ቀጣዩ ራስ መኮንን ድልድይ እና ፒያሳ ናቸው። ፒያሳ ደግሞ የአራዳ ጎረቤት ነች። ስለዚህ ፒያሳ የአራዳ ጎረቤት መሆኗ እኔም በጊዜው አራዳ ማዋቂ ደግሞ ስለዚህ እንገጣጥመዋለን እና እና እንዲህ ስንገጣጥመው እንዳልኩሽ ይሄ መስመር ብዙ ትዝታዎች ይኖሩታል። እንዳልኩሽ ወታደሮች አሉ፣ መኮንኖችን ታያለሽ። ትምህርት ቤታችን ስንሄድ ትምህርት ቤታችን አለ አራት ኪሎ። አለ አራት ኪሎ ብዙ የሚገርሙ መስሪያ ቤቶች አሉ። የውጭ ጉዳይ ሚኒስቴር የነበረው አራት ኪሎ አሁን ብሔራዊ ሙዚየም የሚባለው ቅድስተ ማርያም ጎን ነው። አባቴ እዛ ነበረ የሚሰራው። የገንዘብ ሚኒስቴር አለ፣ ብዙ መስሪያ ቤቶች። ቤተ መንግስቱም፣ ገነተ ልዑል አሁን አዲስ አበባ ዩኒቨርሲቲ የነበረው ስለሆነ ሁሉም መስሪያ ቤቶች እዚሁ አካባቢ ናቸው። ከዛ ዝቅ ካልሽ ሩቅ ሀገር ነው የሚባለው ለምሳሌ ለስጢፋኖስ አካባቢ ምን ለእኛ ሌላ ሀገር እንደመሄድ ነበር የሚቆጠረው። ቦሌ መሄድ ማለት በቃ ተሰነባብቶ ስንቅ ይዞ የሚኬድበት ነው እንጂ። የአዲስ አበባ ሬድየስ በአንድ በኩል የሚሰፋ ወደ ቀበና፣ ወደ ማነ፣ ወደ ኮተቤ፣ በሌላ በኩል የሚሰፋ ወደ ሽሮ ሜዳ ድረስ፣ እስከ ቁስቋም ድረስ ሊሄድ ይችላል። ሌላው ግን የሚሰፋው ወደ መርካቶ፣ አለበለዚያ ግን ሌሎቹ በጣም ያነሱ ነው። እንዳልቆሽ እስጢፋኖስ ላይ ሊቆም ይችላል። እስጢፋኖስ ላይ በመቆሙ የሲሚንቶ ፋብሪካ ከሀገር ከከተማው ይውጣ ተብሎ ሲሚንቶ ፋብሪካ የነበረበት ቦታ ታስታውሻለሽ? አሁን ይሄ ወደ ማሳለጫው ምንድን ነው አንድ አደባባይ አለ፣ እዛ ጋ ነበር አይደለም? ወደ ደብረ ዘይት መንገድ ሲሚንቶ ፋብሪካ ነበር። አሁን ፈርሷል። ሩቅ ተብሎ ነው ቄራ የተሰራው። ቄራ ከከተማው ይራቅ ተብሎ ነው መጨረሻ ላይ ቀራን ብርቶ ነው እናረፈው። ስለዚህ የሚያሳይሽ ያሳይ የከተማው ምርት 6 ኪሎ እና ዙሪያዎቿ እና ፒያሳ እንዳልኩት ወደ መርካቶ ሊሰፋ ይችላል። ስለዚህ በእነኚህ ውስጥ እንግዲህ ከተማዎቹ ያው የራሳቸው መዳረሻዎች ነበሯቸው። መታሰቢያ ቦታ ትንሽ ልጅ ትዝ ትዝ ከሚለኝ አንዱ አንበሳ ግቢ ጋ ትልቅ ማይክ ይሄ ሜጋፎን ነበረና ሰዎች እየመጡ እዛ ጋ አንደኛ ለሰዓት እንትን ይጮኋል። ሁለት ሰዓት ስድስት ሰዓት ምናምን ሲሆን ሰዓት እንግዲህ ህዝቡ ሁሉ ሰዓት ያን ጊዜ ብርቅ ነው። የተወሰኑ ሰዎች ናቸው ሰዓት ያላቸው። እና ያ ሲጮህ ሁለት ሰዓት መሆኑ ትምህርት ቤት መግቢያ ስራ መግቢያ። ስራ የሚገባው ሶስት ሰዓት ነው የሚወጣ ሰባት ሰዓት ነው እንደገና ከምሳ የሚመለሱ ዘጠኝ ሰዓት ይወጡ እና ማታ አስራ ሁለት ሰዓት እንደገና ይወጣሉ። እኛ ተማሪዎች ደግሞ ሁለት ሰዓት ተኩል እንገባለን፣ ቀድመን ከሰራተኛው ቀድመን እንገባለን። በስድስት ተኩል ለምሳ እንወጣለን፣ ስምንት ተኩል ተመልሰ እንገባለን። ማታ አስር ተኩል ደግሞ ወደ ቤታችን እንሄዳለን። ስለዚህ የስራ የሰዓት አገባቡ ምን ሁሉ ከሰራተኛው ጋር የተለየ ነው። አብዛኛው ጉዞ በእግር ነው። እንደዚህ እንደናንተ መቶ ሜትር በታክሲ የሚካሄድበት ዘመን አልነበረም። ስለዚህ እኔ ለምሳሌ ከዳግማዊ ምኒልክ ተነስቼ ቀበና በትንሽ እግሬ ጠዋትም ማታ ሄዳለሁ። አንዳንድ ጊዜ ምሳ ሳንቲም ሳይኖረኝ ሲቀር ሁለት ሰዓት ምሳ ጊዜ ስላለ ደርሼም ልመጣ ይችላሉ። አለበለዚያ በዛ አራት ኪሎ ያሉ አካባቢ ያሉ ጓደኞቼ ያበሉኛል፣ ቤታቸው ወስደው ምሳ ሊያበሉኝ ይችላሉ። በጣም ጥሩ ጥሩ ጓደኞች እና ቤተሰቦች የነበሯቸው ነበሩ በዘመኑ። ስለዚህ ያን ጊዜ ህብረተሰቡ መንገድ ላይ ሲያይሽ እንደ ታላቅ እንደ ወላጅ ነው የሚያይሽ። ለመቅበጥ እድል አይሰጥሽም እንዲህ ከትምህርት ሰዓት ውጭ ከተገኘሽ እየኮረኮሙ ወደ ትምህርት ቤትሽ እያስለቀሱ ሊመልሱ ይችላል። ለምን በሁለት ተኩል እና በስድስት ሰዓት ተኩል ውስጥ ተማሪ ወጣት ልጅ ከተማ ላይ መታየት የለበትም። ምናልባት እየተጠፋ አንዳንድ ጊዜ እንደምናደርገው ትንሽ ከፍ ስንል ወደ ሲኒማ አድዋ ወይም ሲኒማ ኤምፓየር የመሳሰሉት የሲኒማ ቤቶች ነበሩ። ፒያሳ ደግሞ እንግዲህ የምትወደደው ብዙ ሲኒማ ቤቶች አሏት። ሌላው ግን ኬክ ቤቶች አሏት። ኬክ ቤት ለብዙ የኔድ ሚላለ ብርቅ ነገር ነው። ስለዚህ ለእኛ ደግሞ ፓስቴ የሚባል አለ። አሁን እናንተም እንደምትሉት ኮረቱ ጮርናቄ ነው። እሱ አምስት ሳንቲም ነው። ሻ አምስት ሳንቲም ነው። እናንተ ዛሬ ሀያ ብር ነው መሰለኝ የምትገዙት። ሰላሳ ገብቷል። አምስት ሳንቲም ነው። አምስት ሳንቲም በርግጥ ያን ያህል እንዲህ ወድቆ በቀላሉ የሚገኝ አልነበረም በዘመኑ ቢሆንም ሁሉም እንደየ አቅሙ የሚኖርበት አካባቢ ነው። አራት ኪሎ እና ፓስቴ ቤቶች አሉ። ሁሉም እንደ አቅሙ ይበላበት። ለምሳሌ አንድ እንጀራ በሽሮ በአስር ሳንቲም ይበላል። አንድ እንጀራ በድንች ወጥ አስራ አምስት ሳንቲም ህልም ይመስልሻል። ሀብታሞቹ ደግሞ ገንዘብ ያላቸው አንድ እንጀራ በስጋ ወጥ በሀያ አምስት ሳንቲም ይበላሉ። ሌሎቹ እነህ ከፍ ከፍ ያሉ ገንዘብ ያላቸው ሰዎች በሀምሳ ሳንቲም ሻለለ አሁን ሬስቶራንት የምንለው ጋር ገብተው ሃምሳ ሳንቲም የተሻለ ምግብ ይበላሉ። እና ሳንቲሞቹ ከአንድ ሳንቲም ጀምሮ እስከ ላይ ድረስ ዋጋ ነበራቸው። አንድ ሳንቲም ለምሳሌ እኔ ልጆ ለለማኝ ይሰጣል። ለማኝ የእግዚአብሔርን ስም ሲጠራ እናቶች ምን ያደርጋሉ? ሀያ አምስት ሳንቲም ሆን ሀያ አምስት ቦታ የመነዘሩ እና አንዳንድ ሳንቲም ለሀያ አምስት ሰው ይሰጣሉ። እንግዲህ አስቢ፣ አንድ ብር ቢኖርሽ ለመቶ ሰው ሰው ልትሰጭ ትችላለች። ግን ያለማኙ ደግሞ ያችን አንድ ሳንቲም አጠራቅሙ ደግሞ ብዙ ይሆንለት ስለዚህ አንድ ሳንቲም አንድ ክብሪት ይገዛል። መጨረሻ ላይ ተወደደና አንድ ክብሪት አንድ ሳንቲም ሆነ፣ ያ የዓለም መጨረሻ ሆነ። ስለዚህ ምንድን ነው ጊዜው እንደዛ ህዝብ የሚተሳሰብበት የሚከባበርበት፣ ሰላም ብሎ መንገድ ላይ የሚያልፍበት፣ መቶ አለቃው ለአስር አለቃው፣ አስር አለቃው ለመቶ አለቃው መሬት እስክትንቀጠቀጥ ድረስ ሰላምታ የሚሰጥበት እና በአጠቃላይ ታላቅና ታናሽ የሚከባበሩበት ሲሆን ልክ ይሄ እንግዲህ ትምህርት ቤቱም እንደዛ ነው የሚሆነው። ስለዚህ እንዴት ነበረ አራት ኪሎ ብትኝ? አራት ኪሎ ብዙ ትዝታዎች አሉት እና ብዙ እንዳልኩሽ መልካም ነገሮች የነበሩት ነው። መስሪያ ቤቶቹም እዛ አካባቢ አሉ። እንግዲህ ወደ ፒያሳ ስንሄድ ፒያሳ ከፍ እያሉ ስንሄድ ፒያሳ ከተማውን ማያ ሱቆች ማያ፣ የሀብታሞች ሱቅ ማያ እንደ አቅሙ ደግሞ ኬክ ምንም በ15 ሳንቲም ገዝቶ መብያ 15 ሳንቲም ማኪያቶ መጠጫ፣ እንደዚያ እየሆነ ደረጃ በደረጃ ነገሮቹ እየተሻሻሉ የሚሄዱ ሆኑ። ስለዚህ እንግዲህ ይህንን ስናየው ምንድን ነው ለውጦቹ በየጊዜው እየጋሉ እየጨመሩ እየጨመሩ መሄድ ጀመሩ። መጽሐፍት ቤቶች አሉ። ፒያሳ ለምሳሌ ብሪቲሽ ካውንስል መጽሐፍት ቤት የምባለው የዩኤስአይኤስ፣ አሁን ፈረሰ የገብረ ህንፃ ወልድ በኋላ ኢየሩሳሌም መታሰቢያ ድርጅት የነበረው እዛ ላይ ደግሞ የአሜሪካ ላይብረሪ ነበር። እዛ ሄዶ ማንበብ ይቻላል፣ መጽሐፍ መዋስ ይቻላል። ከብሪቲሽ ካውንስል ወይም ከእንግሊዛውያኑ መጽሐፍት ቤት እንደዚሁ መጽሐፍ መዋስ ይቻላል። ሙሉ ከማንበብ ይቻላል እና ማንበቢያ ቦታዎችም እንደነበሩት ትንሽ ተማሪዎች በየትምህርት ቤታችንም ጥሩ ጥሩ ላይብራሪዎች ስለነበሩ ማንበብ ይቻላል። ራስን ማሳደግ ይቻላል። በዛው ደግሞ ልክ የኢትዮጵያ ወንዶች ወጣቶች ወንዶች ክርስቲያናዊ ማህበር ወቅባ የሚባለው እዛው አራት ኪሎ አለ። እዛ አካልን ማዳበር ይቻላል፣ አእምሮን ማዳበር ይቻላል። ምክንያቱም የክርክር ክለቦች ነበሩ፣ የሀገርን ወቅ ክለቦች ነበሩ። እና በጣም ብዙ ወጣቱ ጊዜ ማሳለፊያ ቦታዎች ነበሩት። እንግዲህ ሲኒማ ቤቶችን ፒያሳ የነበሩትን ጨማምሮ ማለት ነው። እና እንግዲህ እነኝህን እኔ ስታይ ወጣቱን ብዛት፣ ያን ያህል የተጋነነ ቁጥር አልነበረም። የአዲስ አበባ ሕዝብ ብዛትም የዛሬውን ያንድ አስረኛ ማከል ነው፣ እርግጠኛ አይደለሁም ግን አብዛኛው ሕዝብ እንግዲህ ከዚች ከስድስት ኪሎ ይነሳና የሚሰራጭ ነው የሚሆኑ ድሃውም ሀብታሙም በኋላ ላይ ፊውዳል ብለን የጠራ ናቸው ትልልቆቹ ባላባቶቹ ጭምር እዚሁ አካባቢ ነው ያሉት። መንግስት መስሪያ ቤት ሰራተኞቹ ምኖቹ እና ፒያሳ፣ አራት ኪሎ፣ ስድስት ኪሎ እና ቀበና የራሳቸው ትዝታዎች አሏቸው። ቀበና ወደ ጎን ስቴጅ ደግሞ ሾላ የሚባል ትልቅ ገበያ ያሉት እዛ እናቶች እዛ ነው ብዙ ነገር የሚገበዩት ሁሉ ምኑ የቤት እቃ የመሳሰለው ሁሉ። እና ሁለተኛው ትልቁ ገበያቸው መርካቶ ነው። መርካቶ በኋላ ላይ እያደገ ሄድ ስለዚህ መርካቶ በጣም እያደገ ሲሄድ አውቶቡሶች ሁሉ ከመርካቶ ወደ የሰፈራችን መምጣት ጀመሩ። ያን ጊዜ አውቶቡስ ደግሞ ደርሶ መልስ ከሆነ ሀያ አምስት ሳንቲም ነው። ለምሳሌ ከመርካቶ እስከ ፈረንሳይ ለጋ ሲሆን ወይም እስከ ቀበልናቡ ድረስ በአስራ አምስት ሳንቲም አንድ እንትን መሄድ ይቻላል። አለበለዚያ ሀያ አምስት ሳንቲም ከሆነ ደርሶ መልስ ትቆርጫለሽ። በሀያ አምስት ሳንቲም ሄደሽ ትመለሻለሽ። የሚያሳይሽ ሳንቲሞች ምን ያህል አቅምና ጉልበት እንደነበራቸው ነው። ምክንያቱም በዛን ጊዜ አንድ ብር በጣም ትልቅ ገንዘብ ነው። መጀመሪያ ላይ አንድ ወታደር ደሞዝ ሀያ ሶስት ብር ነበር ደሞዝ በወር በኋላ ላይ ግን ካመፀ በኋላ ከአርባ ብር በላይ ሆነለት ከአምሳ ሶስቱ ግርግር በኋላ። ስለዚህ የሚያሳየው አንድ ወታደር ብዙ ቤተሰቡን ይዞ የሚያስተዳደረው በአርባ ብርና በአምሳ ብር ነው። ስለዚህ የገንዘቡን አቅም ይነግርሻል። እኔ የአማኑኤል ሆስፒታል ዳይሬክተር ሆኜ ስመጣ ከብዙ ዘመን በኋላ እህል በረንዳው ላይ የተለጠፈ ያልተነሳ የእህል ዝርዝር አጋጥሞኝ ነበር። እዛ ህል ዝርዝር ውስጥ ማኛጤፍ ይላል መቶ ኪሎ ሀያ ሁለት ብር ይል ነበር። ያን ያህል ነበረ። ስለዚህ እንግዲህ አስቢው። ማኛጤፍ ሀያ ሁለት ብር ከሆነ ድሃው ወይ ብጤው እንዳቅሙ ከዛ ባነሰ ደግሞ ሰርገኛውና ጥቁር ጤፍ ይገዛል። ይህ ብቻ ሳይሆን ደግሞ ሀምሳ ኪሎ ሲያደርገው ደግሞ ወደ ስድስት ብር ሰባት ብር ይሆናል። እና ኑሮ በአቅም የነበረበት ጊዜ ነው። ገንዘብ ይገዛል ያን ጊዜ። አሁን ገንዘብ አይገዛም። ሊሬ እየሆነ የመጣበት ጊዜ ነው። ምክንያቱም የገንዘቡ ወይም የደሞዝ እድገት በንደዛ በኑሮ እድገት እኩል አላደገም። ገንዘቡ ዝም ብሎ አደገና ኑሮውን አቀጨጨው። ምክንያቱም ኑሮ ገንዘቡ ምንም እንደምታየው የሚገዛ አይደለም። ስለዚህ እንግዲህ ያንን እንዳልኩሽ የትዝታ ብዙን ሚል ከተባለ መጽሐፍ ይሆ መጽሐፍ ሆን አንረግጥም እና እንግዲህ ያን ጊዜ የነበረው ነገር ብዙ ነው። ስልጣኔ አብሮ የመጣው እዚሁ ፒያሳ፣ አራት ኪሎ፣ ቀበና አካባቢ ነው። ፋሽን ነበረ። እንዲሁ ደግሞ የሙዚቃ ቀደምርቶ ምንዳ የሙዚቃ ሰዎች እና ሙዚቃ የሚወጡት እዚሁ አካባቢ ነው። በደንብ በተለይ ደግሞ ዘመናዊ ተብሎ የሚባለው ሙዚቃና ዳንስ እዚሁ አካባቢ አዲስ አበባ የተነሳው እንደ በዛ መጽሐፍቱ በተለይ ደግሞ መጽሔቶች ብርሃንና ሰላም የሚያወጣቸው የጊዜው መጽሔቶች ነበሩ። የነ ጳውሎስ ነው፣ የተለያዩ እነ ኢትዮጵያን ሄራልድ ያኔ በደንብ ይነበቡ ነበር። እና እንደው እዚህ ጋር የነበረውስ ነገር ምን ይመስል ነበረ? የነበረው ህብረተሰብ ሬዲዮ አድማጭ፣ ሬዲዮ በጣም ይደመጣል። ምክንያቱም መደመጡ የምታየው ሬዲዮ በጣም ይሸጣል። እነ ድቄ ነብርቄ በውቁ ማስታወቂያ ሰው በውሽት ወርቀለሞ የሚነገሩ ነበሩ። ድንቄና ብርቅ የሚባሉ የፊሊፕስ ሬዲዮኖች በጣም ብርቅ ናቸውና እንደሚመስለኝ ትዝ ካለኝ እስከ ሀምሳ ብር ድረስ ስልሳ ብር የሚሸጡ ለማንኛውም ለሰው የሚሆኑ በእርግጥ ስልሳ ብር ቁብጥለሽ የምትገዥ ነው፣ ግን ትገዥዋለሽ። እና ሰው ሬዲዮ በጣም ያዳምጣል። ሬዲዮ እንኳ ባይኖረው ጎረቤት ሄዶ ሬዲዮ ያዳምጣል። የሚደመጡ ፕሮግራሞች አሉ። ለምሳሌ ዘፈን ምርጫ እሑድ እሑድ ሊኖር ይችላል እና የተለያዩ መምህር አብራራው መምህር አብራራው ማለት የተለያዩ ሀገራዊ የሆኑ ባህላዊ የሆኑ የተለያዩ ሴቶችን በተመለከተ የሚቀርቡ የጥያቄና መልስ ተወዳጅ ፕሮግራም ነበር። ሰውየው ስማቸውን ረሳሁት እንጂ ጭራሽ በተለምዶ መምህሪያ አብራራው ነው የሚባሉት። ስለዚህ መምህር አብራራው በጣም የተለያዩ የማህበረሰብ ችግሮችን፣ ጥያቄዎችን የሚያነሱበት ፕሮግራም ነው። ምናልባት ይገደቡ ይሆናል ብዬ የማስበው መንግሥታዊ የሆነ ነገር ወይም ፖለቲካዊ ምናልባት ንጉሠ ነገሥቱን የሚነካ በዚያ ዙሪያ ሆን ካልሆነ በስተቀር እሱንም ቢሆን አንዳንድ ጊዜ ሲነካኩ ይነካኩ እንደነበረ የሆነ ትውስታዎች ይኖሩኛል እና እንዳልኩሽ እንትን ጋዜጣዎች በጣም ተወዳጆች ነበሩ። ኢትዮጵያ ድምፅ በአምስት ሳንቲም ነው የሚገዙት እና አዲስ ዘመን በአስር ሳንቲም ይገዛሉ። ተውሶ ማንበብ ይቻላል። ሌሎች እንግሊዝኛውም የፋን ኦሮሞም ሌሎችም እንደነበረ አይነትም ይወጡ ነበር። እና ለጊዜው ብዙ አይነት ሬዲዮ እና ማኖ መጽሄቶች ነበሩ። ፕሪንት ሚዲያ የሚታተሙ ነበሩ። በዚያም ላይ እንደ አቅም እንደ ጊዜው መጽሐፎች ይወጣሉ፣ ይታተማሉ። ቅድም እንዳልኩሽ ለህዝቡ ቁጥር በሚመጣጠል ማልኩ ደግሞ ቤተመጽሐፍት አሉ። ለምሳሌ እኔ ትምህርት ቤት ደግሞ ምኒልክ ትምህርት ቤት ላይብረሪ ወይም ቤተ መጽሐፍት በጣም ሰፊ ነበር። ለእኛ ቅን በቂ ነበር። በዚህ ግዛ ማዋስ ይቻላል። ወክም አንድ አርቆች መጽሐፍት ቤት ነበር። ከዛ በተጨማሪ ግን የአሜሪካና የእንግሊዝ ቤተ መጽሐፍቶች በማንኛውም ጊዜ መግባት ይቻላል። ከዛ በተጨማሪ ደግሞ የመስኮብ ቤተ መጽሐፍት ነበር። መስኮብ ኤግዚቢሽን የሚባል ነበር። መስኮብ ማለት ዛሬ ራሽያ ማለት ሀገር ነች። እዛ ውስጥ የሪዮት ዓለም መጽሐፍቶችም ነበሩ። ስለዚህ ወደ ከፍ እያለ ስንሄድ በተለይ ትልልቆቹ ከፍ እያሉ ሲሄዱ የሪዮት ዓለም መጽሐፍ የሌኒን፣ የማርክስ ማ የመሳሰሉትን ሲፈልጉ እዛ ይገባሉ፣ እዛ ያነባሉ። ልጆቹ ደግሞ እኛ እዛ ገብተን ገንዘብ ከሌለን እዛ ስለ መስኮብ ሀገር ስለ በረዶ ፊልም በነፃ እናያለን። ስለዚህ የነፃ ፊልም እዛ እናያለን፣ መጽሐፍ እዛ ገብተን እናነባለን። ይሄ የተወሳሰበውን ነገር የማርክስ ኤንግልስ ወይም ሌኒን የሚባለው ነገር እሱ በኋላ ላይ የመጣ ነው። ግን በዛ ጊዜ እኛ መስኮ የሚያጓጓን ነገር ምንድን ነው? የአኒሜሽን ፊልሞች አሉ፣ ወይም ደግሞ የሚገርሙ የሁለተኛው ዓለም ጦርነት የመሳሰሉ ፊልሞችን ገብተን በነፃ እናያለን። ስለዚህ ወጣቱ ማሳለፊያ ቦታ ነበረው። ይሄ ብቻ ሳይሆን ደግሞ በየሰፈሩ የኳስ ሜዳዎች ነው በየትምህርት ቤቱ በሚገርም መልኩ የኳስ ቦታዎች የኳስ ሜዳዎች ነበሩ ያ በመሆኑ በየትምህርት ቤቱ የስፖርት ውድድር ነበር አመታዊ የአዲስ አበባ ተማሪዎች ውድድር ነበር ስለዚህ ዊንጌት ከምኒልክ ምኒልክ ከተፈሪ መኮንን ተፈሪ መኮንን ከኮከበ ጽባህ እንዲህ እያለ ከፍተኛ በሁሉም ስፖርት የሚወዳደሩበት ነበር እንዲያውም የሚገርምሽ በየትምህርት ቤታችን ስድስተኛ ኤ ከስድስተኛ ቢ ሰባተኛ ኤ ከሰባተኛ ሲ አይነት ውድድር ይሆንና መጨረሻ ላይ የትምህርት ቤቱ ደግሞ ምርጥ ቡድን ይወጣል። ከኔ ትምህርት ቤት ሁለት ሶስት ለብሔራዊ ቡድን የሚሰለፉ የእግር ኳስ ተጫዋቾች ነበሩ። እኔ ኳስ እንዲሁ ለራሴ ያህል ነው እንጂ ወደ ላይ ከፍ የሚያደርግ እንትን አልነበረኝም። እኔ የምወደው ስፖርት አይነት ባስኬትቦል፣ ቅርጫት ኳስ እና የጠረጴዛ ኳስ ነበር። በሱም ግን መጠቅ ያልወጣሁ ግን ከትምህርት ቤቶቻችን ውስጥ ከኛ ትምህርት ቤት ቻይና ድረስ ለፒንግፖንግ ይባላል የጠረጴዛ ኳስ ለመጫወት ለመወዳደር የሄዱ ሁሉ ነበሩ። በኢትዮጵያ ብሔራዊ ቡድን ውስጥ የቅርጫት ኳስ፣ ቮሊቦል የመሳሰለውን በብሔራዊ ቡድን ደረጃ የተመረጡ ነበሩ። እንደ ተስፋ ጃንጋ የሚባሉ የመሳሰሉት እና ምንድነው ልልሽ የፈለግኩት ከትምህርት ቤቶች እንኳን ለብሔራዊ ቡድን ይወጡ ነበር። ለምን? በየትምህርት ቤቱ ስፖርት ጠንካራ ስፖርት አካሄድ አለ። ስለዚህ ተማሪው ስፖርት ላይ መገኘት አለበት፣ ግዴታ ሆነ መጫወት አለበት፣ ወደውም እዛ ውስጥ መሳተፍ አለበት። ስለዚህ ቢያንስ በአንድ ነገር ይወጣል። በክፍል ሁለት እስከምንገናኝ ድረስ የእስካሁኑ ቆይታችን መልካም እንደነበርና እንደወደዳችሁ ተስፋ እናደርጋለን። በጣም አመሰግናለሁ። መልካም ቀን ለአድማጮችሽም ለአንቺም እጅግ አድርገን እናመሰግናለን ፕሮፌሰር፣ ሰላም።